የሀብታም የቀልብ ሀብታም ስለሆነች ነው። ሆን እንደዚያ ነገር ያሳየኋቸው ማለት ነው። እዛ የተደረገው በወዲያ በኩል ቤቱ እንትን ላይ ስለሆነ ነው ማለት ነው። በማታ ጮሬ መግቢያው ነገር ወዶቼ ወይ ይሄን ይመስላል። በባለፈው ደሞ ዱዓ ያረጉልኝን ቪዲዮ አሳያችኋለሁ ያልኳችሁ ያን ደግሞ አሁን እዚህ ጋር ጨምሮ ያሳያችኋለሁ። ዛሬ ራሱ የመሸኛ ቡና ተፈልቶልኝ ምናምን ምናምን ሰው መጥቶ ይሰነበኩ ደሞ ይሰልጋ አልገብይቱ ሙከይፍ ደሞ ይሰላችሁ ኢትዮጵያ ሙከይፍ አለ ማለት ነው። እና ምሩሃ ሁሉ አለ እና ይሄን ይመስላል ይውላችሁ። አሁን መሽቷል፣ በነገራችን ለዛ ነው እና ደግሞ ይሄ ሁላችሁ እንትኔ ጓዜ መቆጣጠር ያሉ እሺ ብዬ ገዝቻለሁ። ተሳውዲ እንልክልሻለን ብለውኝ ይመጣለኛል ብዬ ስጠብቅ ከርሜ እዛ ያለው አልተሳካም። እና ይኸው ገዛ እዛ ሆኜ ሀገራችን ውድም አይደለም በአንዳንድ ሺህ ብር ነው ዋጋው። ግን ለእኔ ዘጠኝ ዘጠኝ መቶ ብር አደረገችልኛል። እንዲትህት የለሱ ጋርም ቪዲዮ ሰርቻለሁ ታዩታላችሁ ነገ ማለት ነው። እና ይህን ይመስላል ይላችሁም እህት ያለችው እዚ ቤ ነዶ አርጉላት አላህ ሰፋ አርጎ ይስጣት። በዱኒያም ተመቻችታ ፎቅ ሰርታ ምን ብላ ምትኖራለ አድርጋት። ለአከራም ደግሞ አላህዬ ረብልዓለሚን እንዲው ምቹ አርግላት ዱኒያ አከራዋን። ይሄን ነው ምለው እንግዲህ። ስላችሁ ይሄን ያህልን እያ የሚለይት ሰው ባለ ሀብት አይደለም፣ ግን ምንድ ነው ያው እንደምታዩት እንግዲህ ቀልቡ ሰፊ እንግዲህ አልሐምዱሊላ ምንፈድልላህ እና እንዲዘንብላችሁ ዶቼ ጓበቃ እኔ ማስታወሻ የሆነኛል ላይ ከረምኩበት አፋር እዚህች ቤት ነው። እና ይሁላችሁ እኛን ለእኛ ይህን ለቀው ማለት ነው፣ አልጋ ቤቱን ለቀው እነሱ እዚህ ነው በቃ ልጆቹ ጋር እንደ እዚህ ነው ሳልሆን ማለት ነው ያውቃ፣ ቤትም አለ ፍሪጅም አለ ፍሬዘርም አለ። በዚህ ውስጥ ቤቷ አልተሰጠረምና እኔ አልገባም በዚህ ውስጥ አላኩልሃል። ይህን ይመስላል። ዱ አድርጉላት ሞ አብድረዛቅ አቡ አብድረዛቅ አላህ እድሜ ይስጣቸው ረጅም ሐያት እርዝቃቸውን ያስፋላቸው። ዱ አድርጉልኝ ይህን እንዳድርገው ፋ አድርገው አክርመውኛል እላችኋለሁ። ይህን ይመስላል ውዶችዋ። ነገ ፈጅር ወጣለሁ ኢንሻ አላሁ ተዓላ። ያላ እንግዲህ ሌላዋ ቪዲዮች ጋር ቀጣጥዬ አሳያችኋለሁ። ውዶችዋ ይሄን ይመስላል እንግዲህ

ሁሉ እንግዲህ ያለ አየ ታሙ ለመድኒት ታለ አያርግለት ያ ረብ ከመድኒት ያለ አገናኝ ፈተናው ሙሲባው በቃ ይበላል። والله ላዚም ላይ እኔ ይመስላል። አሁን አስራ ሁለት ሰዓት ተኩል ነው። አሁን ወደ ሰመራ የርቁ ነው። ኢንሻአላህ እንግዲህ እስከ አምስት ሰዓት ተሩ ምናምን እገባለሁ አዲስ አበባ በረራው አራት ሰዓት ሳፊ ነው። በቃ እነሱ አድርጎ እነሱ እቤት ሰላም አድርጎ ሽኩር ያዘ ምነው፣ እንግዲህ አላህ በሰላም ያደረሰልን ህሊ በቃ ሽኩር። ቻው በቃ ቻው ሁላችሁም ሰመራ ሰ- ባባ